ክርስቲያንም አይደለም፣ ፕሮቴስታንትም አይደለም፣ እስልምና ተከታይም አይደለም። ምንድነው የ የጥልቁ ጨለማ ወይም ስድስት እዛ ስድስት ሊመናም የምንለው አባል ነበር ማለት ነው። እና ያው ከዛ በኋላ የውጭ ፕሮሰስ ለሚንጀመረልኝ ምናምን እንምናምን አማራጭ ስላልነበረኝ ከኔም አልፌ ያው ፈጣሪን ለመካድ ተገደድኩኝ ማለት ነው እና ያ በሚሆንበት ጊዜ ላይ ትልቅ ብያ ለኔ ከቦታ ውስጥ የሚለኝም ነገር ብቻ ነበር የምስማማው የነበረው። ከዛ ሰርተፍኬት ምናምን አሰርቶልኝ ምናምን በቃ ሙሉ ነገር ጨርሶልኛል። ሰርተፍኬት ማለት እዚህ አባል ውስጥ ስትገባ የሚሰጠ ሰርተፍኬት አለ። በውስጥ ሽራ ያደርግልሃለው እና መታወቂያ ከዛ ያው አንድ ያለኝ ተስፋ የነበረው

እና ከዚህ አባል ውስጥ እኔ በማለቅበት መንገድ ነው ሰርተፊኬት ሆና ተሰርቶ የጠበቀኝ። እንግዲህ አስገድደ ነበረ አንድ አይንሽን ሸፍነሽ ፎቶ መነሳት አለብሽ ምናምን ይለኝ ነበር፣ ያነሳ ነበር እና ብዙ ነገሮችን ይነግረኝ ነበር። በዚህ አጋጣሚ ኢትዮጵያ ውስጥ በጣም እንደዚህ ምን አስባት ኢትዮጵያ አይደለችም አሁን ላይ ያለችው ብዙ ነገር ይነግረኝ ነበረ። ቤተ ክርስቲያን ውስጥ እራሱ ሲምቦል ምናምን በድብ ገብተው እንደሚያስቀምጡ ምናምን። ከዛ ከእሱ ጋር የመጨረሻችን የሆነው ምንድን ነው፣ በመሀል አብርን እያለን እርግዝና ተፈጠረ። ከእሱ ጋር ከዛ ልክ እርግዝናው ልክ ስድስት ወር እንደሆነ ምንድን ነው ያደረገው? የሚዱሽ ተገበረ ማለት ነው። በምንድን ነው የሚገበረው? ሆነ በማላቀው መንገድ መልኩ መርፌ ወቅተው ጉድቻ እንዲፈጠር ካደረጉ በኋላ ደሙን ነው ማለት ነው የሚገብሩት። ያን ካወቁኝ በኋላ ከነበረበት አካባቢም ጠፋሁኝ። ሌላ ሀገር በአጋጣሚ መጣሁኝና እዚህ ስቅ ብዬ እየሰራሁኝ ነው። ግን አሁን ላይ የምኖረው ምንድን ነው እንዴት ነው ያው መሞት ለኔ ጥሩ ነው ማለት እዛ ሄጂ ሳት ሽሻ ላይ ያለው የምለው ይሁን ምንም ነገር አውቁት ያደለም። ብኖረው ይነጋል ይመሻል ብቻ ዝም ብዬ ልኖር ምትለው ነገር አለ አይደለም? ሶሪ አይሽ ከባድ ነው ማለት በሰው ጋር ብትጣላ ሰው ያስታርቃል። ከራስ ጋር እንደመጠላት በጣም ከባድ ፈተና የለም። ሆነ ስፔሻ የሆነ እንዴት ነው የሆነ ነገር አስተካክል ያለው ብለን ሙሉ ነገር ነው ዳሜጅ ምታደርቅ። በዛ ላይ ይህ ሁሉ ነገር ሲከተለኝ የነበረው በጣም ወጣት ነው። ይሄ ሁሉ ነገር ለመቀል እና ደግሞ ሞር ይሄ ሁሉ ነገር ሲፈጠር በጣም የሚረብሸ የሚድነው እናት እና አባት እያለኝ ሰው እናቴ አጋጣሚ በዚህ አጋጣሚ ያለች አባቴ የምንደዛው እናቴ ትዳር አላት። ምን ያው አሁን ላገባችው ትዳር ልጅ እንዳላት አልተናገረችም። አባቴ የምንደዛው በሱ አባት ስም ስለምንጠራ ያው አይነቶቼ ናቸው ብሎ ነው ለባለቤቱ ና የሚናገረው ይህ ሁሉ ነገር ሲፈጠር ማንም ከጎን ያልነበረ እያሉ እንደሌሉ አንዳንዴ

ናኖርለ ኖርርኩ ብሰኛኖን በ እንግዲህ ይህች ልጅ እንደምታየዋት ይህን ሁሉ መከራ ከብዙ የላይብሪ ካርድ ትንሹን ነው ያቀረብኩላችሁ። አስተዳደጓ ጀምሮ ብዙ ነውጣ ውረድ ያለው የገጠማት መከራ አለ። ግን ይሄኛው ፖይንት ላይ የቲክቶክ ላይ በጣም ትፖስታለች ትፖስት ግን ምንም ተስፋ እንደሌላት መኖር እንደማትፈልግ ሁሉ እንዳስጠላት ማንንም እንደሌላት ማንንም እንደማታመን ምንም የቅንጣት ተስፋ እንኳን እንደሌላት ምናምን ነው የምታወራውና የሁሉ መከራ ተሸክማ መሆኑን አናቅም። እኛም ለምንድ ነው የማትነግሪን ምን በኮሜንት ቦክስ ብዙ ብዙ ትባላለች፣ ገንዘብ ገንዘብ ችግር እንዳለባት ብዙ ነገር እሷም ትናገራለች። ነገር ግን ፐርሰናል የገጠማት ይሄን መከራ ማውራት አልፈለገችም ነበር በጊዜው። ጊዜው ሲደርስ ግን በዚህ መልኩ የተሸክመው የነበረውን ከባድ መከራ ሲያንገበግባት የነበረው የጸጸት ጅራፍ ጽንስ እስከ መገበር ተደርሶባት ወይም ደግሞ መስዋዕት ያቀረቡት ጽንሷን እስከሆነ ድረስ የእናትነቱ አንጀት አይተዋትም። የእናትነቱ ባህሪ ማለት ነው። ጽንስ ሲገበር እሷን ምን ሊሰማት እንደሚችል መገመት በጣም አያቅተንም። ማለት ከባድ መከራ ነው እያስተናገደች ያለችው በልቧ። እኔ በቃ ባጭሩ ይህንን ላይቭ ሳይ እግዚአብሔር ወይ በቃ የተሸከመችው መከራ ምን ያክል ከባድ እንደሆነ ነው የተረዳሁት። ዝሮ ዝሮ ከመከራና ከሸክም የሚገላግል መድኃኔ ዓለም ክርስቶስ ስለሆነ እስካሁን ድረስ ከዚህ አቆያት። ተገፋፍታ ራሷን ሳታጠፋ እስከዚህ ድረስ ጠበቃት። ለእድሜ ለነሳ እየሰጣት ሌላ ቀን አዲስ ተስፋ ሊሰጣት ስለፈለገ ነው እግዚአብሔር። ወንድማችን ፈለጋት ናት የሚመክራትን ምክር ለወዳችን ይጠቅመናል። እስኪ ላስቀጥለው። መልካም ከሁሉ ድምፅ ይሰማል አይደል? ሰማ ተወዳጆች በተሻለ አቅም ዛሬ እናስቸግራችሁ። ሁላችሁም እታች ሰላሳ ዘጠኝ ኬ የሚለውን ቀሱን እየነካችሁ በደም ኮፒሊንክ አድርጉት እንዳይቆራረጥ። እንዲህ አይነቱ መልእክት በጣም ለብዙዎች መድረስ አለበት። ከሁሉ በፊት እህታችን ሳምሪ ስላገኘንሽ ስላወቅንሽ እጅግ በጣም ደስ ብሎናል። እውነት ለመናገር በጣም ብዙ ነገሮች ናቸው። በነዚህ አጭር ጊዜያቶች ውስጥ በአንቺ ህይወት ውስጥ የተፈጠሩት ነገሮች በጣም ብዙ ነገሮች ናቸው እና ሳይወት እስከተመላለሰ ድረስ ሳምሪ በደንብ አዳምጪ። በአዲስ ሂዳን የማይሰራ ኃጢአት የለም የማይሰራ ኃጢአት። ሳምሪ በደንብ ልብ ብለሽ አዳምጪ። እስካሁን ለምን ይመስልሻል? በነገሮች አይምሮ እረፍት ላይ አጥ ይቻለው። ምክንያቱም ዓለም የነጠቀሽን ሰላም ልታገኝ የፈለግሽበት ቦታ ሁሉ ትክክል ስላልሆና። አንዳንዶች ታምሪ ልክ እንዲህ ከክርስቶስ ጋር ሲጣሉ ከአምላካቸው ከእግዚአብሔር ጋር ልክ ሲጋጩ ጌታችን ኢየሱስ ክርስቶስን መጠጥ ቦታ ይፈልጉታል ማለት ዓለም የነጠቃቸውን ሰላም እንግዲህ ሰላም ማለት ክርስቶስ ነው፣ የሰላሙ ጌታ ኢየሱስ ክርስቶስ ነው። ዓለም የነጠቃቸውን ሰላም መጠጥ ቤት ቁጭ ብለው እየሰከሩ ይፈልጉታል። በስካር ግን ዓለም የነጠቀንን ሰላም አናገኝም። አንዳንዶች ደግሞ ምሸታ ቤት ይፈልጉታል ዳንኪራ ቤት ጭፈራው ቤት ጩኸቱ ቤት ኮንሰርቱ ቤት ይፈልጉታል። ዓለም የነጠቀንን ሰላም በምንም ተአምር ምሽታ ቤትና የዘፈን ጫጫታ ያለበት የኮንሰርት ቦታ ሊመልስልን አይችልም። ለጊዜው ለተወሰነች ደቂቃ ምናልባት እንጽናና ይሆናል። አንዳንዶች በጣም የሚገርባቸው ነገር በጣም ሲበሳቸው፣ በጣም ሲያዝኑ ዓለም የነጠቃቸውን ሰላም ፍለጋ ከማያውቁት ሰው ጋር በአንድ ቀን ካልጋ ጋር ይግድ በአልጋ ይወልቃሉ ከማያውቁ ሰው ጋር ባልጋ ይጋደማሉ ስጋዊ ፍትወት ስካር ዝሙት ጭፈራ ዓለም የነጠቀንን ሰላም አይሰጣም ሳምሪ ዓለም የነጠቀንን ሰላም መልሶ ሊጸጻን የሚችለው የሰላሙ ንጉሥ የሰላሙ ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው በመጽሐፍ ቅዱስ ላይ ሳምሪ አንድ ነገር ተመልክተሽ ከሆነ ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ላይ ተጽፏል ሁላችሁም በደንብ አዳምጡ፣ ፕሊዝ። ዳዊት የሰራው ኃጢአት እንግዲህ መጽሐፍ ቅዱስ ማለት የአምላካችን የእግዚአብሔር ሕያው ቃል የአምላካችን እግዚአብሔር ቃል ሆኖ ሳለ ግን ዳዊት የሰራው ኃጢአት በመጽሐፍ ቅዱስ ውስጥ ተጽፏል። ራሳችሁን ጠይቃችሁ አታውቁም። ለምሳሌ ዳዊት ከሰራቸው ከተጻፉ ኃጢአቶች ውስጥ አንዱ ዳዊት በቤተ መንግስቱ ሲመላለስ ኦሪዮን የሚባል የአንድ የወታደሩን ሚስት ይመለከታል። በአይኑ ትክ ብሎ ከተመለከታት በኋላ ምን ማለት ነው፣ በስጋዊ ፍትወት ተመኛት እና ማስጠራት፣ ወደ ቤተ መንግስት ወሰዳት፣ ወደ ልፍኝ ማስገባት፣ ከእሷ ጋር ዘመተ፣ አመነዘረ፣ በፍትወት ወደቅ። ከዛም በኋላ የሰራው ኃጢአት እንዳይታወቀበት ቶሎ ብሎ ኦሪዮንን ከጦር ሜዳ ወደ ቤተ መንግስት እንዲመጣ አደረገው። ኦርዮን ወደ ቤተ መንግሥት መጣ። የዛን ጊዜ ታቦተ ጽዮን ተማርካ፣ የዳዊት ሰራዊቶች በአጠቃላይ ታቦተ ጽዮንን ለማስመለስ ታቦተ ጽዮንን ዳግም ለመመለስ ከየቤቶቻቸው መሳሪያ ይዘው ወጥተው ነበረ እና ኦሪዮንን ከጦር ሜዳ አስጠራው። ስለ ጦር ቦታው፣ ስለ ጦር ሁኔታው እያንዳንዱን ነገር ጠየቀው። ኦሪዮን በጦር ሜዳው ላይ ምን ያክል እነሱ ድል እየተቀዳጁ እንደሆነ ለንጉስ ዳዊት ነገረው። ከዛን በኋላ ዳዊት ኃጢአቱን ለመደበቅ ሌላ ኃጢአትን መረጠ። ኦሪዮንን ሄድና በል እረፍት አደርጋለሁ ለምን ይህች ሴት ከጸነሰች እንግዲህ ከማን የጸነሰችው ይባላል። ስለዚህ ከንጉሥ ዳዊት እንደሆነ ይሰማል። ኃጢያቱ ይታወቃል። ሰው ሁሉ ኃጢያተኛ ሊሉ ነው እና ኃጢያቱን ለመደበቅ ብሎ ኦሪዮንን ወደ ልፍኝ ግባ፣ ለዛሬ ረፍት አድርግ፣ ፈቅጅ ይላሉ አሉ እና ኦሪዮን ወደ ቤቱ ሄደ። በበነጋታው ንጉሥ ዳዊት በደንብ አዳምጡኝ ፕሊስ። ንጉሥ ዳዊት ኦሪዮን በቤቱ ጣሪያ ስር ገብቶ እንዳደረ እንዳላደረ በወታደሮቹ አስጠይቃል። ወታደሮቹን አስጠርቶ ይጠይቃል። እና ወታደሮቹ ወደ ቤቱ ልፍኝ ሳይገባ ከቤቱ ጣሪያ ውጭ ቆሙ ሌሊቱ ሙሉ እንዳደረ ይነግሩታል። እና ሬት በጣም ይበሳጭ እና ወደ ሆነን ያስጠሯል። ለምንድን ነው ከቤት ጣሪያ ገብቶ ያላደርከው ሲለው ታቦተ ጭሆነ ከመንበሩ ወጣ። ታቦተ ጽዮን በጠላቶች እጅ ተማርካ እንዴት እኔ ከቤት ጣሪያ ሥር እገባለሁ? ይሄ በፍጹም አይሆንም። ስለዚህ ዳዊት ኃጢአቱ እንዳይታወቅበት ኦሪዮን በጦር ሜዳ እንዲገደል ደብዳቤን እንጽፎ ጽፎ ሰጥቶ ላከው። ክርስቲያኖች ለምንድን ነው ዳዊት የሰራው ኃጢአት ለምንድን ነው በመጽሐፍ ቅዱስ ላይ ተጻፈው? ሳብሬ ለምን ይመስልሻል? እሺ እኛ ኃጢአተኞች ነን። እኛ እንበድላለን። ክርስቶስን ከክርስቶስ ጋር እንጋጫለን። ግን ዳዊት የሰራው ኃጢአት ለምንድን ነው መጽሐፉ የተጻፈ ይመስልሽ? በአንድ ምክንያት ነው። በአንድ ምክንያት፣ እሱም ትልቁ ምክንያት ምንድን ነው መሰላችሁ ክርስቲያኖች? መጥፎ በሆነ ጸጸት ራሳችሁን ከክርስቶስ ኢየሱስ እንዳታርቁ እንዳታርቁ። እኔ እኮ ኃጢአተኛ ነኝ። እኔ እኮ በደለኛ ነኝ። እኔ እኮ ለቤተክርስቲያን ማለቀበር ኡ እኔ እኮ ርኩስ ነኝ። አረ፣ እኔ እኮ ቆሸሽኩ ሰው ነኝ። እኔ ለስጋው ደግሞ እንዴት አራ አይሆንም እንዴ! እኔ ለመቅደሱ ልገባ? በፍጹም አይሆንም። እኔ ነጠላ ለብሼ ቤተክርስቲያን ልገኝ? እኔ ቆሸሽኩ ሰው ነኝ የሚል መጥፎ የሆነ ጸጸት በህሊናችሁ መጥቶ እንዳያውቃችሁ ነው። በመጽሐፍ ቅዱስ ላይ ልበ አምላክ የተባለው ዳዊት የሰራው ኃጢአት የተጻፈው ክርስቲያኖች እንጂ የዳዊት ኃጢአት እኛ እንማርበት ማርበት ሆኖ አይደለም የተጻፈው ወይም ደግሞ መጽሐፍ ቅዱስ የሚተርከው ታሪካቱ አይደለም የዳዊት ኃጢአት የተጻፈው ልበ አምላክ የተባለው እንኳን ዳዊት ኢማጂን እንግዲህ ማለት እግዚአብሔር አምላክ ለይተን እንደ ልቤ ብሎታል። እንደ ልቤ እንደ ልቤ የተባለው ዳዊት እንኳን ኃጢያትን ሰርቷል። ጌታውን በድሏል። ጌታውን በድሏል ግን በድሎ ብቻ አልቀርም። በነሳ ህይወት በእንባ ታጥቦ ከአምላኩ ከእግዚአብሔር ጋር ታርቋል። ስለዚህ አንዳንድ ጊዜ የሆነ ኃጢያት ሰው እናንተ ጋር ያለ ብቻ እንዳይመስላችሁ ነው የተቀመጡ እናንተ ጋር ብቻ ያለ እንዳይመስላችሁ እንደውም አንዳንድ ሰው ከቅዱሳኑም ደግሞ ይልቅና ደግሞ አገልጋይ የሆኑ ሁሉ ለምሳሌ እነ ዲያቆን ዘማርያም እነ ልደተ ቃል እነ ፈለጋት ናቸው፣ ኃጢአት ሁሉ የሚሰሩ የማይመስላቸው ሰዎች አሉ። ውይ፣ እኛ እኮ ቆሻሻ ነን እንዴ እንዴት እኛ እንደ ፈለጋት ናቸው የሚሉ ሰዎች አሉ። በርግጥ ስለተተና እንዴ እኔ እንዴት እንደ ልደተ ቃል እኔ ነጠላ ለብሽ እንዴት እኔ ቤተክርስቲያን እገኛለሁ የሚሉ ሰዎች አሉ። እንዴት እኔ እንደ ዲያቆን ዘማርያም እንዴት በሰራተ ቤተክርስቲያን አገባለሁ እንዴ፣ እኔማ እኮ የቆሸሸ ሰው ነኝ የሚሉ ሰዎች አሉ። እኛ ልክ እንደ ፍጹማ ነው የሚመለከቱ። ልክ ኃጢያትን እንደማንሰራ። በኃጢአት መንገድ እንደማንመላለስ። አትሞኙ ክርስቲያኖች ሳምሬ እንዳትሞኛንች እንጂ እንዳትታለይ። ዕለት ዕለት የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ የሆነውን ጌታችን ኢየሱስ ክርስቶስን ምንበድል ሰዎች ነው። ግን ከእናንተ የምንሻለው አንድ ነገር አለ ብዬን ያምናለሁ። ያ ምንድን ነው? ስንበድለው፣ ኃጢአት ስንሰራ፣ ከእርሱ ስንጣላ፣ በነሳ ህይወት ታጥበን ራሳችን ከክርስቶስ ጋር እናሳረቃል። ጌታችን ኢየሱስ ክርስቶስ ከኃጢአት ሁሉ አጥቦ ማንጻት ስለሚችል ከነድፋችን ወደ ክርስቶስ እንቀርባለን። ወደ ቤተ ክርስቲያን የማይመጡ ሰዎች ጋር ትልቁ ልዩነታችን ያ። አንዳንዶች እዚህ ሶሻል ሚዲያ ላይ አልገጥሟችሁም? ፈለጋትን ትናጢዎስ ያደረጋትን ነገር፣ ቆይ ዛሬ ላይቭ ገብቼ ነው የምነገራችሁ። ልደተ ቃል፣ እግዚኦ እግዚኦ፣ የሰራውን ነገር የሚሉ ሰዎች ገጥሟችሁ ያውቁ ጋይስ? ሁላችንም እንበድላለን። ትልቁ ልዩነት ግን በቃ ንስሐ ገብተን ክርስቶስም የረሳው እኛም የረሳ ማጣታችን ያሉ። እግዚአብሔር የተመሰገነ ይሁን። ሳምሪ ከክርስቶስ ጋር ተጣልተሻል፣ ከክርስቶስ ርቀሻል፣ ካምላክሽ ከእግዚአብሔር ጋር ተጣልተሻል። ሳታቂው ሳትረጁ ስውት ወደሆነ መንገድ ሄደሻል። ግን ማን እግዚአብሔር አምላክ አሁንም ንስሐ ነው የሚቀበል አምላክ። እውነት ነው እግዚአብሔር አምላክ በንስሐ የሚቀበል አምላክ ነው። በሰርድናትና በምረቱ ይጎብኛ እህታችን። በጣም የሄደችበት መንገድ የተቀበለችው መከራ በጣም ብዙ ነው። በነገራችን ላይ ከሚወዱት አምላክ ውጭ በስሑት መንገድ ሰይጣን አምላክ የሆነው መገኘት፣ በዛ ላይ ደግሞ የማህፀማን ክፋይ የሆነውን ጽንሷን ለመስዋዕትነት እስኪሰጥ ድረስ ያደረሰ ሩቅና ጥልቅ የሆነ መንገድ፣ የክፋት መንገድ ህይወቷን ሙሉ ላይረብሻት አይችልም። በጣም ይረብሻል። በጣም ያስጨንቃል። እንደዛ ስትሆን የነበረው ሁሉ እንደው እውነት ነው። በቃ የእውነትም ተጨንቃለች። ስለዚህ ዞሮ ዞሮ አሁን ከወንድሞች ጋር መወያየት ጀምራለች። አሁን እንደውም እየዘመረች ነው፣ ነጠላ ለብሳ ምናምን። አንዳንድ ቀልዶችንም፣ ጨዋታዎችንም፣ መዝሙራትንም ቃለ እግዚአብሔር ነው እየተማረች ነው። አሁን እንግዲህ ከዚህ በኋላ ይቀላታል። ምሳም ትገባለች። የተሻለ ህይወት ያኛውን ጠባሳዋን የምትረሳበት ያንን ትራውማ ከዛ ትራውማ የምትወጣበት ይሆንላታል ብዬ አስባለሁኝ። እግዚአብሔር አምላክ እስከመጨረሻው ያጥናት፣ ሰላምን ይስጣት። ሰላም ከክርስቶስ ነውና እን ሰላሟን ያሰጣት። ምስቅልቅል ያለ ህይወቷን እግዚአብሔር አምላክ ሰላሙን ይስጣት። ኢየሱስ ክርስቶስ ከእሷ ጋር ይሆንላለው። እኔ በበኩሌ እውነት ለመናገር የእሷን ቪዲዮዎች ቲክቶክ ላይ አይ ስለነበረ በጣም እጭና ነበር። ሚራሲ ማለት ምን ሆና ነው ብትነግረን ምናምን ዝም ብዬ ብትነግረን ሁላ አልነበረ ምናለ በቃ ምን ሆና ነው? እኔ እኮ ወይ ቀለል ያለችው ያለችውና የሆነ ሰው የተወሰኑ ሰዎች ሊረዷት የሚችሉት ሆነ ምናምን ነበር የምንለው። አንዳንዴ ለልቦን አሸከም የሆነ ሊነገርም የሚዘገንን ከባድ የሆኑ ጉዳዮች አሉና፣ ዝሮ ዝሮ እግዚአብሔር አምላክ ይርዳት። እግዚአብሔር አምላክ ከዛ ሁሉ የተረባበሸ ህይወት አውጥቶ ንጹሕ የሆነ ህይወት እንድትኖር ፍጹም የሆነ የክርስቶስ ሰላም እንዲሰጣት እኔ ይመኝላታሉ። እግዚአብሔር ይርዳት።